የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆ። በአማራ ክልላዊ ብሔረሰብ ዞን ባንጃ ወረዳ፣ ጓጉሳ ሽኩዳድ ወረዳና ፋግታ ለኮማ ወረዳ ፋኖ በቀን 2108 2017 ዓ.ም ህዝቡን እያስጨነቀ እንደሚገኝ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶስ ውሳኔ አሳልፏል። በዝርዝር የምንመለከተው ጉዳይ ይሆናል። 63 የሚሆኑ የትግራይ ክልል የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጀኖሳይድ ወንጀል ህጋዊ ልባት እንዲያገኝ እመለከታለሁ ሲል ከሳሽ ጠየቀ። በዝርዝር እንመለከተዋለን። የዓለምን 1.5 ትሪሊየን በላይ ዛፎችን የሚያጠና አዲስ ሳታላይት ወደ ህዋ ተላከ።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 ፋኖ በቀን 21082017 ዓ.ም ሮብ ገበያ እንደኋ ፋግታና አካባቢው ሻራታ ጊዮርጊስና አካባቢው ራሱን ቀኛ አዝማች ስሜነ ደስታ ብርጌድ በሚል በሰየመው ጽንፈኛ ቡድን ህዝቡ እየተዘረፈ እየታገተ እየተጨነቀና እየተገረፈ መሆኑን ከአካባቢው ነዋሪዎች አገው ሚዲያ አረጋግጧል። ለአገው ሚዲያ መረጃ ሰጪዎች እንዳሉት ከሆነ ራሱን የጎጃም አገው ምድር ክፍለ ጦር የቀኛ አዝማች ስሜነ ደስታ ብርጌድ በሚል ስም የሚጠራው ጽንፈኛው ቡድን ንጹሐንን በማሰቃየት በማገት ሀብት በመዘረፍና በማውደም ላይ የተጠመደ ሲሆን ጉባላ ከምትባል ትንሽ የገጠር ከተማ የገባው ዘራፊው ቡድን በህዝብና ንብረት ላይ ከፍተኛ ጉዳት ማድረሱም ተገልጿል። በአማራ ክልል በተለያዩ ከተሞች የጥፋት እጆችና መዘዞቹ በሚል መሪ ሀሳብ የውይይት መድረክ ከቀን 21/08/2017 ዓ.ም ጀምሮ እየተካሄደ ሲሆን ፋኖ በከፍተኛ ሁኔታ ጉዳት የሚያደርስበት በአዊ ብሔረሰብ አስተዳደር ፋግታ ለኮማ ወረዳ ከሚገኙ ከመንግስት ሰራተኞች ጋር የጥፋት እጆችና መዘዞቹ በሚል መሪ ሐሳብ የውይይት መድረክ በአዲስ ቅዳም ከተማ መካሄዱ ታውቋል። በሌላ መረጃ ደግሞ በርካታ ዜጎች ቤት አልባ በሆኑበት በቋራ ወረዳ የጥፋት እጆችና መዘዞቹ በሚል መልእክት የተለያዩ የህብረተሰብ ክፍሎች በተገኙበት የሰላም ውይይት ተካሂዷል። በመድረኩ ላይ የቋራ ወረዳ ተወካይና አስተዳዳሪ እንዲሁም የባህልና ቱሪዝም ጽፈት ቤት ኃላፊ አቶ ዘመነ ሲመቸው፣ የቋራ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አንዳርጋቸው ማሬ፣ የወረዳው ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ወርቁ አስማማውና ሌሎች የወረዳ አመራሮች እንዲሁም ከተለያዩ የማኅበረሰብ ክፍሎች የተውጣጡ የከተማው ነዋሪዎች ተሳትፈዋል። በሰሜን ሸዋ ዞን የሞርተርና ጀሮ ወረዳ እንዲሁም የነዋሪ ከተማ በጋራ በመሆን የጥፋት እጆችና መዘዛቸው በሚል መሪ ቃል ከጸጥታ መዋቅሩ ጋር የውይይት መድረክ ተካሂዷል። በተጨማሪም ደብረ ማርቆስን ጨምሮ በርካታ የአማራ ክልል ከተሞች ላይ ውይይት እንደነበረ የአገው ሚዲያ ምንጮች ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶሱ ውሳኔ አሳልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያኗ ነገረ ማርያም አስተምህሮ ውጭ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈ ሁኔታን በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ ያሳልፏል። በዚህም መሰረት ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያኗ አስተምሮ ውጭ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያኗን አባቶች፣ ሊቃውንትንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር እንዲሁም መመሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመመሪያው በኩል ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፋቸውን የስህተት ትምህርቶችን በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት መዝገባ ቁጥጥርና ክትትል መመሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶሱ እንዲያቀርቡ ወስኗል። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጭ የሰጡት ሕጸጽ የተሞላበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ፣ ብፁዕነታቸውን ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው ውስጥ በታቀቦ እንዲቆዩ ወስኗል። ብፁዕ አቡነ ፊሊጶስ የደቡብ ኦሞና ሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ስላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና እና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብቀት ሊቀጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብም ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሀን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብም እንዲደረግ ወስኗል። 63 የሚሆኑ የትግራይ ክልል የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ ልባት እንዲያገኝ እመለከታለሁ ሲል ከሳሽ ጠየቀ። ደብረ ጽዮን ገብረ ሚካኤል ዶክተር አቶ ጌታቸው ረዳን ጨምሮ ሌሎች 18 ከፍተኛ የትግራይ የፖለቲካና የሰራዊት አመራሮች በ63 ሰዎች ላይ ግድያ ወንጀል ክስ ቀረበ።

ከሳሻቸው የፌዴራል የመከላከያ ሰራዊት ከህዳር እስከ ሰኔ ባሉት ወራት ውስጥ ሰኔ 16 2013 ዓ ም የተለያዩ የትግራይ አካባቢዎችን ተቆጣጥሮ ባስተዳደረበት ወቅት የጊዜያዊ አስተዳደር ፍትህ ቢሮ ኃላፊ የሆነው የሰሩት ጠበቃና የህግ ባለሙያ ተዋበራ ንጉሥ ናቸው። ወደ 63 የሚጠጉ የጊዜያዊ አስተዳደር አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ በፈጸሙት ጄኖሳይድ ወንጀል ተጣርቶ ህጋዊ የሆነ ልባት እንዲያገኙ መለከታለው ሲልም ከሷቸዋል። ከተከሳሾቹም መካከል ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ አቶ ጌታቸው ረዳ ካህሳይ ወይዘሮ ፈትለወርቅ ሌተናል ጀነራል ታደሰ ወረደ እንዲሁም ጀኔራል ጻድቃን ገብረትንሳኤ ይገኙበታል። ትላንት ለፌዴራል ፖሊስ ኮሚሽን የቀረበውና የተመለከትነው የክስ ጥቆማ የተጠቀሱትን የፖለቲካና የሰራዊት አመራሮች የኢፌድሪ ወንጀል ህግ አንቀጽ 269 ሐናልን በመተላለፍ የዘር ማጥፋት ወንጀል መፈጸማቸውን ያትታል። ተከሳሾቹ በትግራይ ጦርነት ትግራይን ለማስተዳደር በደንብ ቁጥጥር 479 እዝባር 2013 መሰረት ተቋቁሞ የነበረውን የጊዜያዊ አስተዳደር አመራሮች ላይ የወንጀል ድርጊት መፈጸማቸውን ያብራራል። ክሱ የ18ቱን ተከሳሾች የ63 ሟቾችና የግድያ ሙከራ ተደረገባቸው የተባሉትን አመራሮችና ሰራተኞችን በግልጽ አካቷል። የዓለምን 1.5 ትሪሊዮን በላይ ዛፎችን የሚያጠና አዲስ ሳተላይት ወደ ህዋት አላከም። ዛፎች በአብዛኛው ጊዜ ምድር ሳምባ ተብለው ይጠራሉ። ካርቦንን አምቀው የሚይዙና የአየር ንብረት ለውጥን ተጽዕኖ ለመቀነስ አስተዋጽኦ የሚያደርጉም ናቸው። ይሁን እንጂ ከ1 ነጥብ 5 ትሪሊየን የሚበልጡ ዛፎች ምን ያህል ካርቦን አምቀው እንደያዙ ለመለካትና ፈጽሞ ማወቅ አስቸጋሪ ሆኖ ቆይቷል። የአውሮፓ የጠፈር ኤጀንሲ ግን ይህን መጠበቅ እንዳበቃ በቀን 21/08/2017 ዓ ም ማክሰኞ ዕለት አስታውቋል። ኤጀንሲው በዓይነቱ የተለየ መንኮራኩር የማምጠቅ ሙከራው እንደተሳካም ገልጿል። ልዩ የራዳር ስርዓት የተገጠመለት ሳተላይቱ ከደኖች ጣራ ሰር ምን እንዳለ ይፋ ያደርጋልም ተብሏል። ተመራማሪዎቹ ካርቦንን አምቆ በመያዝ ደኖች ያላቸውን ጠቀሜታና የደን ጭፍጨፋን ተጽዕኖ በተሻለ መልኩ እንዲረዱት ያግዛል የሚል ተስፋም ተጥሎበታል። በደቡብ አሜሪካ የፈረንሳይ ግዛት አካል ፍሬንች ጎያና የሚገኘው ኩሩ የጠፈር ማዕከል የተነሳው ሳተላይቱ ከሚያጠናቸው ደኖች አንዱ በሆነው አማዞን አናት ላይ መብረሩም ተነግሯል። የጠፈር ጃንጥላ የሚል የቁልምጫ ስም የተሰጠው ሳተላይቱ መልእክት የሚልክ 12 ሜትር የሚሸፍን ግዙፍ አንቴናም ይዟል። አንቴናው ከደኖች አናትና በታች የተደበቁ ቅርንጫፎችና ግንዶችን ምን እንደያዙ በጥልቀት መመልከት እንደሚችልም ተጠቁሟል። ሐሳቡን ወደ አውሮፓ ጠፈር ኤጀንሲ ያቀረቡት የምድር ምልከታ ብሔራዊ ማዕከል ዳይሬክተር የሆኑት ፕሮፌሰር ጆን ሬሜዲዮስ እነዚህን ደኖች መጠበቅ እንፈልጋለን፣ ወደ ውስጥም በትክክል ማየት እንችላለን ሲሉ ሳተላይቱ ከተላከ በኋላ ተናግረዋል። ክቡራትና ክብራን ካገው ሚዲያ ጋር ስለቆያችሁ እያመሰገንን ዩትዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባ